በአማራ ክልል የኦሮሞ ብሔረሰብ አስተዳደር ነዋሪዎች ከአዋሳኝ የአፋር ሕዝብ ጋር በጽኑ ዓለት ላይ የተመሰረተ የአብሮነት ታሪክ አላቸው። ሁለቱ አጎራባች ማህበረሰቦች በማኅበራዊ ጉዳይ አይነጣጠሉም። በምጣኔ ሀብት ዘርፉም ሰፋ ብሎ የሚነገር አንድነት ገንብተዋል። ይህም የተዋጣ የሀገረ መንግሥት ምስረታ እንዲኖራቸው አድርጓል። ፒዲኤን መንግስታዊ ያልሆነ ሀገር በቀል የሲቪክ ማህበረሰብ ድርጅት ኔትወርክ በመሆን እንደ አውሮፓውያን አቆጣጠር በ2010 የተቋቋመና በፌዴራል መንግስት የሲቪክ ማህበረሰብ ድርጅቶች ባለስልጣን በምዝገባ ቁጥር 1701 ተመዝግቦ በኢትዮጵያ የተለያዩ ክልሎች የልማት ማህበረሰብን የማንቃትና የአስቸኳይ ጊዜ ሰባዊ ድጋፍ ስራዎችን በመስራት ላይ የሚገኝ ሲሆን ይህ ዘጋቢ ዝግጅት ከአየርላንድ መንግስት ዓለም አቀፍ የልማት ፕሮግራም በተገኘ የገንዘብ ድጋፍ እንዲሁም ከአማራና አፋር ክልሎች የሰላምና ጸጥታ ቢሮ ጋር በመተባበር የማህበረሰቦች ትስስርና አብሮነትን ለማጎልበት በክልሉ የሚተገበር ፕሮጀክት አካል ነው። ዘጋቢ ዝግጅቱ የሚያጠነጥነው በአፋር ዞን አምስትና አማራ ክልል አጎራባች የኦሮሞ ማህበረሰቦች መካከል የሚከሰቱ ግጭቶች መንስኤና ዘላቂ መፍትሄዎችን ለመለየት በተዘጋጁ የማህበረሰብ የውይይት መድረኮች ላይ ነው። እግረ መንገዱም የአይርላንድ መንግስት ዓለም አቀፍ የልማት ፕሮግራም እንዲሁም የአማራና አፋር ክልሎች የሰላምና ጸጥታ ቢሮዎችን ፒዲኤን ከልብ ያመሰግናል። በዚህ ሂደት ታዲያ አፋሩም ከጎረቤቱ ወይንም ከዘመዱ ወይንም ደግሞ ኦሮሞ ከራሱ ወገን ጋር ሊያጋጥመው እንደሚችለው ግጭት ከአፋርና ከኦሮሞ ማህበረሰብ መካከልም አልፎ አልፎ በግለሰቦች ግጭቶች ይነሱ ነበር። እነዚህ ግጭቶች በማንኛውም ምክንያት ቢቀሰቀሱ እንኳን በአካባቢው ባህል መሠረት በእርቀ ሰላም ይቋጫሉ። አሁን ላይ ግን የሶስተኛ ወገን የአካባቢውን ብዝሃ ማንነት እንደ ምቹ አጋጣሚ በመቁጠር የግለሰብ ግጭቶች አድማሳቸውን እንዲያሰፉ ተደርጓል። ይህንን ችግር ለመጨረሻ ጊዜ እልባት ለመስጠትም ከሰንበቴ የከተማ አስተዳደርና ከጅሌ ጥሙጋ ወረዳ የተውጣጡ የሁሉም ማህበረሰብ ክፍል ተወካዮች የተናጠልና የጋራዮሽ ውይይቶችን አድርገዋል። አክሞ እንደሚታወቀው ዛሬ የተወያየንበት ጉዳይ ለግጭት መንስኤ የሆኑ ጉዳዮችን በመለየት ለግጭቱ መፈጠር ምክንያቶች ሊሆኑ የሚችሉ ጉዳዮችን በጋራ መፍትሄ ለመፈለግ ነው። ባለድርሻ አካላት፣ ወጣቶች፣ ሴቶች፣ ከጅሌ ጥሞጋ ወረዳና ከጅሌ ጥሞጋ ከተማ አስተዳደር የሀገር ሽማግሌዎች፣ ሃይማኖት አባቶች እዚህ ሰንበት የከተማ ላይ በመገኘት ተወያይተናል። ይህ ችግር ከጅምሩ የተነሳበት ምክንያት ይሄ ድንበር የኔ ነው ያ ድንበር የእርሱ ነው ከሚለው አስተሳሰብ በመነሳት ነው። ረዘም ላሉ ዓመታት ብሄርን መሰረት አድርጎ ስንጋጭ ቆይተናል። መንስኤው ምንድን ነው ብለን ስናይ ከዚህ ነገር ጥቅማ ጥቅም የሚያገኙ አካላት አሉ። ከውስጥም ከውጭም እጁን አስገብቶ ጥቅም የለመደው አካል ነበር ሲያጋጨን የነበረው። የተወያየነው በሰላም ጉዳይ ነው። የውይይታችን አጀንዳ በሰላም ላይ ትኩረት ያደረገ ነበረ። ሰላምን ሊያደፈርሱ የሚችሉ ወይንም ሊያጋጩን የሚችሉ ነገሮች ምን ምን ናቸው ብለን ተመካክረናል። እንደ ምክንያትነት ከሚጠቀሱት መካከል እኔ የበላይ ልሆን ማለት፣ ራስ ወዳድነት፣ እኔ ብቻ የማለት፣ የራስን ብሄር ወይንም ሃይማኖትን ከፍ አድርጎ የሌሎችን ዝቅ ዝቅ ማድረግና የእኔ ብቻ ይበልጣል ብሎ ማሰብና ሌሎችንም ማንሳት እንችላለን። በተመሳሳይ ከአፋር ክልል የአዴ ሌላ ወረዳ የሁሉም ማህበረሰብ ክፍል ተወካዮች ለችግሩ መንስኤ የሆኑና በእነዛ መንስኤዎች ሳቢያ የደረሱ ጉዳቶችን አስመልክቶ ጥልቅ ውይይት አካሂደዋል። በእኛ በኩል የሀገር ሽማግሌዎች፣ የሃይማኖት አባቶች ሴቶችና ወጣቶች ተሳትፈዋል። በተመሳሳይ ከኦሮሞ ብሔረሰብ አስተዳደር ልዩ ልዩ የማህበረሰብ ክፍሎች ተካተውበታል። በሁለት አጎራባች ብሔረሰቦች መካከል የነበረውን አለመግባባቶችን በተመለከተ በስፋትም መክረናል። እነዚህ ሁለት ብሔረሰቦች በደስታ የሚሆን በሀዘናቸው የማይነጣጥሩ ናቸው። አልፎ አልፎ በግጦሽ ቦታ በሚፈጠሩ አለመግባባቶች ምክንያት ግጭቶች ይከሰታሉ። እዚህ ግጭቶች በምን አይነት መልኩ መፍትሄ ሊፈለግለትና መሰር ግጭቶች መከላከል ይቻላል፣ እንደዚሁም ደግሞ አሁን ያለውን የሰላም አየር በምን መልኩ ልናስቀጥል እንችላለን ብለን ሰፊ ውይይት አድርገናል። ሰላም ማይሳይ አለግዲ ሳይ ባሪ ሰላምን እንዴት መጠበቅ እንዳለበት ወይንም ችግሩ እንዴት እንዳይመጣና መፍትሄው ደግሞ ምን ሊሆን እንደሚችል ጥሩ ግንዛቤ የሚፈጥር መድረክ እያካሄድን ነው። ሰላም ከሁሉም በላይ ቅድሚያ ለሕዝብ አስፈላጊ ነው። በእኛና በጎረቤት መካከል አብዛኛው ጊዜ ግጭቶች ይከሰታሉ። ግጭቶች እንዲከሰቱ እንደ መንስኤ ተደርገው የሚነሱ ሀሳቦች ደግሞ ያን ያህል የጎላ የተጋነነ ነገር አይደለም። በመካከላችን መነጋገር፣ መደማመጥና ወደ ተግባር የመግባት ችግሮች ስለገጠሙ ነው። ከዚህ ቀደም መሰል የሰላም እጦት ችግሮች ገጥመውን ያውቃሉ። ነገር ግን ከአፋርም ሆነ ከሌሎችም የማህበረሰብ ክፍሎች በርካታ ሰዎች የተሳተፉበት የሰላምና የእርቅ መርሃ ግብር ተካሂዶ ስለነበር ወደ 14 እና ከዚያ በላይ ዓመታት ሰላማችንን አጽንተን ቆይተናል። ዛሬም ያንን ችግር እንድንቀርፍ እልባትና መፍትሄው ምን መሆን አለበት ብለን ተነጋግረናል። መፍትሄ ሊሆኑ የሚችሉ ሀሳቦችን በተመለከተም እያንዳንዷን ጉዳይ እየመረመርን ነው። የችግሮች ሁሉ መነሻ ከኦሮሞ ማህበረሰብ መካከል ብቻ የሚመጣ አይደለም። ከአፋር በኩል ችግሮች አሉ፣ እነሱም በልኩ መነገር አለባቸው። ከአፋር በኩል እንዲህ አይነት ችግሮች ይታያሉ። ስለዚህ ምን ብናደርግ የሰላም መደፍረስ ችግሮች ይስተካከላሉ በማለት መፍትሄ ሰጪ ሀሳቦች መነገር አለባቸው። በአፋር ክልል የዞን አምስትና አዋሳኝ የኦሮሞ ማህበረሰቦች እያጋጠሙ ለነበሩ ግጭቶች እንደ መነሻ ካነሷቸው ምክንያቶች መካከል የደን ጭፍጨፋ፣ የግመል ስርቆትና ሕገወጥ መሳሪያ ዝውውርን ጨምሮ ሌሎችም ይገኙበታል። በእነዚህ መንስኤዎች ላይም ሁለቱ የማህበረሰብ ክፍሎች የጋራ መግባባት በመፍጠር ግጭቶችን ዘላቂነት ባለው መልኩ ማስቆም እንደሚጠበቅም ልዩ ልዩ የህብረተሰብ ተወካዮቹ ተናግረዋል። ከዚህ ድርጅት ጋር በሰላም ጉዳይ ላይ ነው አብረን እየሰራን ያለ ነው። ይህም ድርጅቱ እዚህ በመምጣቱና ይህንን ክልል በማየቱ እኛን በጣም አስደስቶናል። ጥሩ ነገር ነው እየመጣልን ያለው። ባለፈው ጊዜ ተወያይተን ነበረ። ሁልጊዜ ከዚህ ክልል መጥፎ ነገሮች ይፈጠራሉ፣ ሞት ይከሰታል። ይሄ ሞት ደግሞ በዝቶብናል። ከየት ነው ምንጩ የሚል ነበር። ከየት ነው ምን ነው እየተፈጠረ ያለው የሚል ሀሳብ? እነሱ ባስነሱት ነገር ብዙ ሰው ሞቷል፣ ቆስሏል፣ አካባቢያቸውን ለቀውም ሄደዋል። ይሄ ደግሞ ለእኛ አስፈላጊ አይደለም። ስለዚህ ይህንን ነገር ምን ማድረግ አለብን የሚለው ውይይት ያስፈልገው ነበር። ይህንን ችግርና ሞት ሊያመጣብን የሚችል ነገር እንዴት፣ በምን መንገድ ከላያችን ላይ መመለስ አለብን ብለን ስናይ ትልቅ ነገር ነው። ማን ነው ያመጣው ከየት ነው የተነሳው ብለን ጠይቀን አንዱ አንዱ ላይ ችግሩን በመፍጠር ራሳችንን ያመጣ ነው ማለት እንችላለን። እንደዚህ አይነት ነገር ደግሞ መሄጃ የለውም። ይሄ የሚፈጠረውም ጦርነትና ሞት ለመቀነስ መፍትሄው ምን መሆን አለበት ብለን ስናይ የመጀመሪያው እኛ አንድነትን፣ ተግባቦት ፈጥረን የተቀያየሙትን ህዝብ ማቀራረብ ማስታረቅ አለብን። እርቅ ደግሞ የፈጣሪ ነው። ኃጢአት ያልሰራ የለም ማንም ፍጹም አይደለም። ከዚህ ጥፋትና ኃጢአት ለመውጣት በመግባባት መመለስ አለብን። ሰላም ያስፈልገናል። ብዙ ሰዎች አልቀውብናል። አሁን እኮ አንደኛ እንደ ጅሌ ጥሙጋ ሙስሊሙ፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም ሰላም ብቻ ነው የሚፈልገው። ከሚያለያዩን ይልቅ አንድ የሚያደርጉን ነገሮች ብዙ ናቸው። በመካከላችን የሚፈጠሩ አለመግባባቶች ካሉም በሀገር በቀል ስርዓቶች በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት ወደ ወልባት መስጠት ተገቢ ነው። የተሳተፍንበት ውይይት ጥሩ ጥሩ ጉዳዮች የተነሱበት ነው። ቀጣይ የሚኖሩ ሁለንትናዊ መስተጋብሮች በምን መልኩ ማስቀጠል እንደሚገባን መግባባት ላይ ይደርሰናል። ምንም እንኳን በአመዛኙ በግለሰቦች የግጦሽና የእርሻ ማሳ መነሻነት የብሔረሰብ መልክ ያላቸው ግጭቶች የተፈጠሩ ቢመስልም ሰላም ወዳዶቹ የአፋርና የኦሮሞ ብሔረሰቦች ለሰላም ቅድሚያ ሰጥተው እየሰሩ ይገኛሉ። አሁን የተገኘ የሆነ አንጸራዊ ሰላም በምን አይነት መልኩ መቀጠል እንዳለባቸው የሁለቱ ብሔረሰብ አመራሮች ፊት ለፊት እየተገናኙ ሰፋፊ ውይይቶች አድርገዋል። ከሁለቱ ማህበረሰብ ክፍሎች የተውጣጡ የሰላም ኮሚቴዎችም በሁለቱ ብሔረሰቦች መካከል በምንም ሁኔታ ሰላም እንዳይደፈርስና አብሮነታችንን ሊያስጠብቁ የሚያስችሉ ነገሮችን ያስተባብራሉ። እኛ ደግሞ ከሰላም ኮሚቴዎቹ ጋር በመተባበር አንድነትን ለማስቀጠል በሚያስችሉ ጉዳዮች ላይ እየተገናኘን እየመከርን እንገኛለን። ይህ የሆነው ደግሞ ሁላችንም የሰላምን ዋጋ ስለምንገንዝብ ነው። ለወደፊት ሰላማችንን እንዴት ማጠናከር እንችላለን ለሚለው በውይይት አንድነትን በመፍጠር በመደማመጥ፣ በመቻቻል የሌላውን ሃይማኖትና ብሔር በማክበር እንዲሁም አንድነትን በማጠናከር ሰላማችንን ማጠናከር እንችላለን ብዬ አስባለሁ። ሁላችንም እንደ ሕዝብ የሚያቀራርቡን ነገሮች አሉ። በመካከላችን ለከፋ ግጭት የሚያደርሱ ብዙ ልዩነቶችም የሉ ሆኖም ግን በመሰረታዊነት ሊነሳ የሚችለው ዘውትር ሊያጋጩ የሚችሉትን ነገሮች አለማወቃችን ነው በቀጣይ ይህን ችግር እስከ መጨረሻው ለማስወገድ ብዙ ስራዎችን መስራት ይጠበቅብናል በኦሮሞና በአፋር ወንድሞቻችን መካከል ግጭቶችን ሊቀሰቁሱ የሚችሉ ነገሮች እንዳይኖሩ በሁለቱም ወገኖች የሰላም ኮሚቴ ማቋቋም ያስፈልጋል እነዚህም ኮሚቴዎች ደግሞ በየጊዜው እየተገናኙ ለችግሮቻችን ቀላሉንና ውጤታማው መፍትሄ መፈለግ ይችላል እንደዚህ አይነት ውይይት ወደ ታች ወደ ማህበረሰቡ መውረድ አለበት ብዬ አስባለሁ። አመራር ለብቻው ሲለፋ ቢውል ለብቻው መፍትሄ ሊያመጣ አይችልም። ዘላቂ መፍትሄ ማምጣት የሚቻለው ወጣቱም ሁሉም ያለበት ማህበረሰብ መወያየት ሲችል ነው። በቀጠናው የግለሰቦች ግጭት የብሔር መልክ እየያዘ መምጣቱ ያልተለመደ ክስተት ነው። ግጭቶች አድማሳቸውን እንዲያሰፉ ታዲያ ሶስተኛ ወገኖች የሚዲያውን ዘርፍ እንደ አንድ የግጭት ማባባሻ መሳሪያ ተጠቅመውበታል። አንዱ አባባሽ የነበረው ሚዲያው ራሱ የነበራቸውን ትንሽ ሚስትረስት አጉልቶ በማሳየት ቀረጻዎቹ ምን ናን ብናይ በአብዛኛው ኢንሲደንት ላይ የሚያተኩል በሆኑ ምክንያቶቹ ሳይገለጹ፣ ግን ምክንያቶቹ የፈጠሯቸው ግጭቶች ላይ ለምሳሌ ቤት ሲቃጠል፣ ሰው ሲሞት ዘገባው የግጭቱን ያስከተለው ነገር ላይ ነው እንጂ ለግጭቱ ምክንያት የሆኑ ነገሮች ላይ ትኩረት አይደረግም። እና ያ ምን ይፈጥራል? በቃ የሆነ አካል በጣም ተጎዳ፣ የሆነ አካል ተሰደደ፣ ተባረረ፣ እንደዚህ ሆነ ምናምን የሚለው ሌላውም ማህበረሰብ ላይ የሚፈጥር ስለሆነ ትንሽ የሚጀምሯቸውን ጭላንጭል ሰላም እንኳ እንዳያጣጥሙት ይደረግ ነበር። የበይነ መረቡም ይሁን የመደበኛ መገናኛ ብዙኃን አማራጮች ያስከተሉትን ዳፋ ለመቀልበስም የአፋርና የኦሮሞ ብሔረሰቦች በትጋት እየሰሩ ይገኛሉ ፕሮ ዴቨሎፕመንት ኔትወርክም የመንግስት የስራ ኃላፊዎችን ጨምሮ የሚዲያ አጠቃቀም ስርዓቱ ምን መምሰል እንዳለበት ከሦስቱም ብሔረሰቦች ለተውጣጡ የማህበረሰብ ክፍሎች የስልጠና መድረኮችን አዘጋጅተዋል። ትክክለኛና የተረጋገጡ መረጃዎችን በማሰራጨት ሀገራችን ያላትን እሴት፣ ባህል የጋራ ትስስራችንን በመፍጠር ሰላማችንን የበለጠ በማጎልበት በኢኮኖሚ በማህበራዊ ትስስራችን የበለጠ እንዲሆን አንዱ አንድ ቦታ ሆኖ አንዱን የሚተች ሳይሆን ለአንድ አላማ ለአንድ ሀገር በመቆም የየራሳችን አንዱ በአንዱ እግር ውስጥ ሆኖ በማየት ትስስራችንን ፈጥረን መሄድ ይጠበቅብናል። አሁን ያለ ነው የሚዲያ ዓለም ላይ ነው። አሁን ያለነው የዲጂታል ዘመን ላይ ነው። አሁን ደግሞ እያንዳንዱ ነገር የአንድ ሰፈር ችግር፣ የአንድ መንደር ችግር የሀገር ችግር ይሆናል። ከዛ ውጪ እኛ እንደ ቀጣናችን ቀጣናችን የጽንፈኝነት ፖለቲካ ያለበት ህዝባችን ግን ደግሞ ተሳስሮ ተዋዶ የሚኖር ማህበረሰብ ነው። እውነት ለመናገር አፋሩ ኦሮሞ አማራው ጌጥ ነው። ዘበያችን ሰፊ ነው። እኛ ያቃተን የሚዲያና ኮሚኒኬሽኑን ስራ ሰርተን ህዝባችንን ማቀራረብ ስለሆነ ከአፋር ወንድሞቻችን ከኦሮሞ ብሔረሰብ ወንድሞቻችን የሚዲያና ኮሚኒኬሽን ስራ ላይ በደንብ ፎከስ እንድናረግ ቢያንስ እዚህ ቀጠና ያለውን በጎ በጎ ነገር አንስተን ህዝባችንን ከጥፋት እንድናድን ልማታችንን እንድናረጋግጥ። ማንኛውም ሰው ማህበራዊ ሚዲያ አጠቃቀሙን በተመለከተ ይበልጥ ጠንቃቃ መሆን ይጠበቅበታል። ምክንያቱም በስሜት የሚተላለፉ ሀሳቦች ህዝቡን ለግጭት ሊጋብዙ ስለሚችሉ ወደ ግጭት ሊያመሩ የሚችሉ ጉዳዮችን ከማሰራጨት መቆጠብ ተገቢ ነው። በተለይ የማህበራዊ ሚዲያ አጠቃቀማችን ሁለቱን ብሔረሰቦች ወደ አንድነት የሚያመጡ ስለ ሰላም፣ ስለ አንድነትና ስለ አብሮነት የሚያስገነዝቡ መሆን አለባቸው። እዚህ ጉዳይ ፒዲኤን ስላደረገልን ድጋፍ በጣም እናመሰግናለን። የሚዲያ አማራጮችን በአግባቡ ተጠቅሞ የህዝቡን ነባር አብሮነት እሴት ከመጠበቅ ባሻገርም የግጭት ሀሳቦችን ማክሸፍ እንደሚገባ የገለጹት ደግሞ በአፋር ክልል ዞን አምስት የአደሌላ ወረዳ የመንግሥት ኮሚኒኬሽን ጽህፈት ቤት ኃላፊው አደንዳውድ ናቸው። ለዚህም ከመንግሥት ተቋማት ጀምሮ ሁሉም የህብረተሰብ ክፍሎች ተሳትፏቸውን ሊያሳድጉ ይገባል ብለዋል። ሳሚ ፍትሐን ምሰብጌ በመጀመሪያ ከፊታችሁ ቆሚ ሀሳብ እንድሰጥ እድሉን ስለሰጣችሁኝ ያመሰግናለሁ መሰግናለሁ። የተከበራችሁ ከኢፍራታና ግድም የመጣችሁ አመራሮች፣ የሰንበቴ ከተማ ወጣቶች፣ ማህበራዊ አንቂዎች፣ የኮሚኒኬሽን ጽፈት ቤት ኃላፊዎች፣ የተከበራችሁ ከሀደል ኤላ የመጣችሁና ይህንን ፕሮግራም ለመታደም ከተለያዩ አካባቢዎች የተገኛችሁ እንግዶች እንኳን በሰላም ተገኝን እላለሁ። በዚህ መድረክ ላይ ሁሉንም የማህበረሰብ ክፍል የወከላችሁ አካላት ተገኝታችኋል። በተለይ ማህበራዊ አንቂዎች ኮሚኒኬሽን ኃላፊዎችና ሌሎቻችንም እዚህ የተገኘ ነው። አሁን ባለንበት ወቅት የሚዲያ አጠቃቀማችን በምን መልኩ የተቃኘ ሊሆን እንደሚገባ በስፋት ለመምከር ነው እየወሰድን ያለነው ስልጠና። ነባራዊ ሁኔታዎችን በውል እንድንገነዘብ የሚያስችለን ነው። በተለይ የሚዲያ አጠቃቀማችን አብሮነትን የሚያጎለብት የሀገራችንንና የሕዝባችንን ጥቅም ያስቀደመ መሆን አለበት። ይህ እንዲሳካ ደግሞ እዚህ ያለን አካላት ትልቅ ኃላፊነት ስላለብን ለተግባራዊነቱ በትኩረት መስራት አለብን። ሰማርሁ ጋ ማና በማንኛውም ሁኔታ የሚዲያ አጠቃቀም የህዝቡን የአብሮነት እሴት የሚያጎላ ሊሆን እንደሚገባ የገለጹት ደግሞ አቶ አህመድ ሁሴን ናቸው። ለዚህም ከግንዛቤ ፈጠራ ጀምሮ ትኩረት ሊሰጠው እንደሚገባ ሀሳባቸውን አካፍለውናል። ንጹህ ፍላጎት የሚገልጽ ንጹህ ማንነት የሚገልጽ አብሮታቸውን የሚገልጽ አዘጋገብ ባላንስ እንዲሆነ ነገር አዘጋገቦች በራሳቸው ለነሱ ብዙ ወደ ሰላማቸው እንዲቀርቡ በፊት የነበሩበት ሁኔታ እንዲኮንኑና ቀጣይ ደግሞ ሰላማቸውን ሊያጸናላቸው የሚችል ነገር ላይ እንዲያዘወትሩ የሚያደርግ ስራ ይጠይቃል። ስለዚህ ሚዲያው አንድ ትልቅ ነገር ነው። አሁን በኦሮሞ ብሔረሰብ አስተዳደር እና በአዋሳኝ የአፋር ማህበረሰብ መካከል ለዘመናት የዘለቀው አብሮነት ተመልሷል። አፋር ብሔራዊ ክልላዊ መንግስት ከዞናችን አምስት ወረዳዎችን ሙሉ ያዋስናል። እዚህም አካባቢ በትላልቁ አባቶች እና የተለየ አመራር የተሰጠበት የግንኙነት ስርዓታችንን በሚያጠናክር መልኩ በተለይ የጋራ ታሪኮቻችን ነው የጋራ ሂስትሪዎቻችን ላይ አካባቢ በመግባባት ከፍተኛ ስራ ተሰርቷል። አንዱ በትልቁ የተቀየረው እንደነበረው የብሔር ግጭት በማስመሰል የነበረው ነገር በተለየ መልኩ አሁንም የሚዲያ አካላት የሚሰጡትን አንዳንድ የማይገባ ዝንባሌዎች እና ሜሴጆች ስለነበሩ እሱን ከመሀል ማውጣት እንዳለብን፣ ፕሮፓጋንዲስቶችን ከዚህ ቀጠና ማውጣት እንደሚቻል በአፋር ክልልም የሚታወቀው በትልቁ ዳጉ የሚባል የማህበረሰብ ግንኙነት በጣም ትልቅ ቦታ ስላለው ይህንን ደግሞ በጠራ ሁኔታ በሚዲያ በማስተሳሰብ የወንድማ የወንድማማችነትን የሚያጠናክር በተለይ የአፋር እና የኦሮሞ ሕዝብ ረጅም ታሪክ አብሮት ያለው አብሮ በርካታ ገድሎችን የፈጸመ ስለሆነ ያንን ገድሎች በማንሳት አሁን የመጣውን የማይገቡ በተለይ አጀንዳ ሰጪዎችን ከአጀንዳ መቀበል ወጥተን በጋራ መቆም የምንችልበት እድል ያሳየንበት ሁኔታ ነው ያለው። የተገኘውን ሰላም ማጽናት የባለብዙ ወገኖች ድርሻ ነው። በተለይ የሰላም ጦቱ ገፈት ቀማሽ የሆነው ማህበረሰቡ ግንባር ቀደም ተዋናይ እንዲሆን ይጠበቃል። መንግስት ደግሞ ኔቸሩ በራሱ ሰላምን መጠበቅ የማህበረሰቡን ሰላም መጠበቅ ስለሚሆን መንግስት በዋናነት የዚህ አካል ነው የሚሆነው። ይሄ እንግዲህ በብዙ መንገድ ሊገለጽ ይችላል። ይሄ ማህበረሰቡ የበለጠ እንዲወያይ የበለጠ እንዲጠብቅ ራሱ እንዲጠብቅ የተለያዩ መዋቅሮችን በማጠናከር በመጠበቅ በማገዝ ሊሆን ይችላል። በሌላ መንገድ ደግሞ ህግን በማስከበር ሊሆን ይችላል። ስለዚህ በሁለቱም መንገድ መንግስት ኃላፊነት ያለበት ተቋም፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ እድሮች እና አጠቃላይ በፌዴራልም ይሁን በክልል ደረጃ ተመዝግበው ያሉ የሲቪል ማህበረሰብ ድርጅቶች የምንላቸው ደግሞ በማመቻቸት ማህበረሰቡ ፍላጎቱን እንዲገልጽ አጀንዳቸውን አምፕሊፋይ በማድረግ ሊሆን ይችላል። ሴቶች በራሳቸው ዘርፍ ወጣቶች በራሳቸው ዘርፍ እንዲጠናከሩ በማድረግ ሊሆን ይችላል። ፕሮ ዴቨሎፕመንት ኔትወርክ ከማህበራዊ ልማት ይልቅ ቅድሚያ ፊቱን ወደ ሰላም እሴት ግንባታ ያዞረው ከሁሉም በፊት ሰላም አስፈላጊ በመሆኑ ነው። ከሰሜን ሸዋ ዞን በኤፍራታና ግድም ወረዳና በአጣየ ከተማ አስተዳደር ከኦሮሞ ብሔረሰብ አስተዳደር ደግሞ ከጅሌ ጥሙጋና ከሰንበቴ ከተማ አስተዳደር እንዲሁም በአፋር ክልል በአደሌላ ወረዳ ተደጋጋሚ የማህበረሰብ ውይይቶችን አድርጓል። በሆኑ ምክንያቶች ግጭት ሊፈጠር ይችላል ግን ያንን ግጭት ተከታትሎ መሰረቱ ምንድን ነው ብሎ አይቶ ቶሎ ወደ ውይይት ገብቶ ሰላማቸውን መጠበቅ ያለባቸው ያው የዛው አካባቢ የማህበረሰብ ክፍል ነው። ያ ሲባል መንግስትን ጨምሮ ማለት ነው። ስለዚህ አሁንም የሆነ ነገር በተነሳ ቁጥር የሆነ አካል ሄዶ እንዲሰራላቸው ሳይሆን የዛ ልምምድ እንዲኖራቸው ስላደረግን አሁን በቀጣይ ወጣቶቹ እራሳቸው ተሰብስበው ዲያሎክሴሽን ማካሄድ የሚችሉበት አቅም ፈጥረናል። እስከዛሬ ራሳቸው ባለቤት ሆነው የሚወያዩትም አወያዮቹም መሰረታዊ ምክንያቶቹን የሚለዩትም ለዛም ደግሞ ምላሽ በመስጠት መፍትሄ የሚፈልጉትም ራሳቸው ነበሩ እና ይሄ አንዱ ዘላቂ እንዲሆን የሚያደርገው ነው። ነገም የሆነ ነገር ቢከሰት እነዚሁ ማህበረሰብ ክፍል ተሰብስበው ለመወያየት ምንም የሚያግዳቸው ነገር የለም። ፒዲኤን የቀጣይ ትኩረቱ በቀጠናው ዘላቂ ሰላምን ሊያረጋግጡ በሚችሉ ፕሮጀክቶች ላይ እንደሚሆን ተገልጿል። ምክንያቱም ከዚህ በፊት የነበሩ ተደጋጋሚ ግጭቶች ብዙ ውድመቶችን አስከትለዋልና ነው። በጤናው ዘርፍ ምላሽ መስጠት ያስፈልጋል። በትምህርት ዘርፍ ምላሽ መስጠት ያስፈልጋል። በስርዓት ወጣቱ ላይ በተለይ በስርዓት ወጣቱ ላይ ምላሽ መስጠት ያስፈልጋል እና እኛም አሁን በተለያየ መንገድ እኔም ኤክስፖሩ ስላለኝ የተለያዩ ሚኒስቴር መስሪያ ቤቶችን በማናገር ልዩ ትኩረት እንዲሰጠው አካባቢው በማድረግ ምክንያቱም ጦርነት ግጭትን ማስቀረት ብቻውን ሰላሙ እንዲጸና ያደርገው ሰላሙ እንዲጸና የምታደርገው ለግጭት ቅርብ የሆኑ የማህበረሰብ ክፍሎች ወደ ስራ እንዲገቡ በማድረግም ጭምር ነው። ስለዚህ ወጣቱ በተለይ የስራ እድል እንዲፈጠርለት ስራ ውስጥ እንዲሆን፣ በአብዛኛውን ግጭቱ ምናምን ላይ ተሳትፎ የሚኖርህ ስራ አጥነቱ በጣም ሲበረከት ስለሚሆን ስራ አጥነት ላይ በጣም ብዙ ስራ መስራት አለባቸው። ሌላ እንግዲህ ቀጣይ አሳይመንታችን የሚሆነው እሱ ላይ ነው። የአማራ የአፋርና የኦሮሞ ብሔረሰብ አንዱ ከሌላው የመነጣጠል ታሪክ የላቸውም። ማህበረሰቡም አብሮነቱን ሊያስጠብቁ በሚችሉ ነገሮች ላይ ልዩ ትኩረት ሰጥቶ ሊሰራ ይገባዋል። ሰላም ካለ መንገዶች ሁሉ ቀና ናቸው። ለሁላችንም ሰላም ይስጠን።